እዚህ ኢትዮጵያ ላይ ቢቀርለት ጦርነቱ ፋንዲሻ እየበላ ሶፋ ላይ ተቀምጦ በቴሌቪዥን ቢያየው ደስተኛ ነው። ኢትዮጵያ ጠንክራ ከወጣች ክሌም ታረጋለች። ድጋሚ ኤርትራ ነው ያጣችውን እንትን ድጋሚ በኃይል ትይዛለች የሚል የናሽናሊዝም ስሜት አለ። ከኤርትራ ጋር ወዳጅነት ለመስረት እንትን እያሉ ነው። ኢትዮጵያን ደግሞ የመቆጣት አይነት ነገር። እንግሊዙም እንደዛ ነው ያደረጉት ይሄ አሁን መንግስታችን ቆሞ የኢትዮጵያ መንግስት ቆሞ የሚፈትሽበት ከዲፕሎማሲ አንጻር ራሱ የሚፈትሽበት ጉዳይ ነው። ኢሳያስም በነገራችን ላይ ይመቸዋል የትራምፕ አስተዳደር ምክንያቱም ዲሞክራቶች ሰብአዊ መብት ምናምን ላይ ያተኩራሉ። እነዚህ ጉዳያቸው አይደለም። የቲፒኤልኤፍ ስልት ወላና እንትና ላይ የሚሰራ ይመስል ፋኖ ላይ ስለዚህ ምን ማድረግ ነው የሚሻለው ፖለቲካል ሶሉሽን መፈለግ ነው የሚሻለው ከዚህ ጋር ዲያሎግ ማድረግ እንጂ በአየር ድብደባ ያለቀ የተበተነም የለም፣ ያለቀም የጎሬላ ፋይቲንግ የለም። ክብሮቶ፣ የሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ ተወደዳችሁ፣ የአንዳፍታ ቤተሰቦች፣ ከአንዳፍታ ወደ እናንተ የሚደርሱ የአንዳፍታ ትንታኔ ዝግጅታችን ተጀምሯል። ከሰሞኑ በወሎ አካባቢ እየተደረገ በሚገኘው ጠንከር ያለ የተኩስ ልውውጥና ውጊያን ተከትሎ እንግዲህ በርከት ያሉ ጉዳዮች እየተነሱ ይገኛል። ከእነዚህም መካከል የሻቢያ ህዋትና የፋኖ ታጣቂዎች በጋራ በመሆን የከፈቱት ጥቃት ነው የሚለው ክስ ይደመጣል። እንግዲህ ክሱን አስመልክቶ እንግዲህ ከሻቢያም ሆነ ከህዋት የተባለ ነገር የለም። ይሁንና ግን ይህ ጉዳይ ምናልባትም እውነ የሚሆን ከሆነ የሻቢያን አዲስ የጦር ስልት ሊያመላክት ይችላል እየተባለ ነው የሚገኘው። ከሰሞኑም ጌታቸው ረዳ ይህንን በተመለከተ አንድ አነጋጋሪ ጉዳይን አስቀምጧል። እነዚህን ጉዳዮችን ፈተሻለን። አብራችን ቆይ። እንኳን ደህና መጣ ከሰሞኑ እንግዲህ ካለፈው ሳምንት አንስቶ እንግዲህ እንደ ቢቢሲ ዘገባ እንግዲህ የፋኖ ታጣቂዎች ካለፈው ሳምንት ወዲህ ዘመቻ ማወጃቸውን በሁለቱም የወሎ ዞኖች ዘመቻ ማወጃቸውን ተከትሎ ነው እንደ አዲስ ውጊያዎች ያገረሹት። እዚህ አካባቢ እምብዛም የውጊያ መረጃዎች እየወጡ አልነበረም። ይሁና ግን ካለፈው ሳምንት ወዲህ ጠንከር ያለ ውጊያዎች እየተደረጉ ነው፣ የድሮን ጥቃትም ተፈጽሟል የሚሉ መረጃዎች ወጥተዋል። ይሁንና ግን አንድ የአካባቢው አመራር ይህን ጉዳይ ማረጋገጥ አልችሉም የሚል ምላሽን ሰጥቷል። ቢቢሲ ግን ከአስር በላይ ሰዎች እንደተገደሉ ይገልጻል። ከዚህ ውጊያ ጋር ተያይዞ በርከት ያሉ ጉዳዮች ሲነሱ ነበር። በተለይ በማህበራዊ ሚዲያዎች ላይ የሚንሰራሸሩ ሀሳቦችን ማየት እንኳን ብንችል የሻቢያ የህዋት እንደዚሁም ደግሞ የፋኖ ታጣቂዎች በጋራ ሆነው የከፈቱት ጥቃት ነው የሚል ክሶች እየተሰሙበት ነው የሚገኘው። ይህን ክስ አስመልክቶ እንግዲህ ከህዋትም ሆነ እንደዚሁም ደግሞ ከሻእቢያ በኩል የተባለ ነገር የለም። ይሁንና ግን ጀነራል ተፈራ ከሰሞኑ የተናገሩት ነገር አለ። ከዚህ በኋላ መንግስት የኢትዮጵያ መንግስት ወደ ትግራይም ወደ ኤርትራም ጦርነት የሚከፍት ከሆነ ውግንናችን ከሁለቱ ኃይሎች ጋር ነው። ከሁለቱ ኃይሎች ጋር አብረን ሆነን እንግዲህ ወደ መንግስት ነው የምንተኩሰው የሚል እጅግ ጠንከር ያለ አስተያየትን ጀነራል ተፈራ ሰጥተዋል። ሻብያ በዚህ ውጊያ ሊሳተፍ የሚችልበት እድል አለ ወይ? ምናልባት ከዚህ ቀደምም ሲነሳ እንደነበረው እንግዲህ ሻብያ ሁለት አይነት የጦር ስልቶችን በመከተል ነው የሚታወቀው። በዋናነትና ባለፉት ሶስት አስርት ዓመታት በተለያዩ አገራት ባደረጋቸው በተሳተፈባቸው ጦርነቱ ሲያደርግ የነበረው እንግዲህ ፕሮክሲ ዋር የሚባለውን ነገር የመጠቀም አዝማሚያ ነው። ጦርነቱ ወደ ኤርትራ ምድር እንዳይደርስ የማድረግ ማለት ነው። ምናልባት መረጃ እውነት የሚሆን ከሆነ ይህን ስልት ሊያመላክተን ይችላል። እንግዲህ ከፋኖ በኩል መግለጫዎች ተሰጥተዋል። ይህንን ጉዳይ በራሳችን ነው ያደረግነው፣ ፋኖ ጠንካራ አይደለም ለማለት ነው። ሻቢያ እና ውሃት ከጀርባ አለው የሚባለው እንጂ ራሳችን ነው ሚሽኑን የፈጸም ነው የሚል መረጃ ወጥተዋል። በመንግስት በኩል ያየሁት መንግስት በራሱ ሳይሆን በመንግስት ደጋፊዎች በኩል ሻብያ ኮሎኔሎች ተማረኩ፣ አብረው ሲዋጉ የነበሩ የቲፔሌፍ ተማረኩ የሚል አለ። እንግዲህ አየር ላይ ያሉ ወሬዎች ናቸው እነዚህ። ገና አቧራው ሲጠራ ምን እንደሚሆን እናያለን ግን ሀያ ወራት አካባቢ ሆኑ፣ እዛ የአማራ ክልል እንትን ከተደንበኛ ግጭት ውስጥ ገቡ። እንደዚህ አይነት ጠንካራ እንትን ታይቶ አይታወቅም ነው በአብዛኛው የሚወጡ መረጃዎች የሀገር ውስጥ የውጭ ቅድም እንዳልከው ከቢቢሲም ሌሎችንም ሳይ ጠንካራ ያለ ውጊያ ነው ተቀ ምናልባት መጀመሪያ አካባቢ ጎጃም ላይ ልዩ ኃይሉ ይበተን ተብሎ ሐምሌ አካባቢ ትዚህ እንደሆነ እዛ ጊዜ የነበረ ጥቃት አለ። ከተሞችን ብዙ ጊዜ የተቆጣጠረበት ፋኖ ነው። ከዛ በኋላ በጣም ጠንካራው ውጊያ የተካሄደው አሁን ነው ይባላል። እና ቀስ እያለ ሲጠራ መረጃዎችን እናያለን። ግን ጥያቄ ይህን በከፋ አድርገን ስንመለከተው ሻቢያ ጦርነቱ ኢትዮጵያ ምድር ላይ ቢሆንለት ደስ ይለዋሉ። ምንም ጥርጥር የለው። ይሄኛውን አለበት ወይ ገና እርግጠኞች አይደለንም። አንዳንድ እንትኖች በፊት ሻዕቢያ በማሰልጠን ፋልነው በማሰልጠን የእንትን ጊዜ የሰሜኑ ጦርነት ጊዜ ምንም ድብቅ አልነበረም። እነጌታቸው ረዳም ያን ጊዜ የነገሩን አለ የሆነ መክት ነው የሚባል አንድ ስፔሻል ኮማንዶ ከአማራ ተወጣቶ እዛ እንደሰለጠነ ሲነግሩን ነበር። በፊት ግንኙነት አለ። አሁን ጭምጭምታዎች አሉ። እንግዲህ በኋላ ነው የሚገለጸው፣ አቧራው ሲጠራ እዚሁ እንዲሆንለት ይፈልጋል። በተቻለ መጠን ወደ ደቡብ እንዲመጣለት ይፈልጋል። የጌታቸው ረዳንም የትላንትና ቃለ መጠይቅ ብታይም ከዚህ በፊትም እኔም ብየዋለሁ ብዙ ጊዜ እዚህ ኢትዮጵያ ላይ ቢቀርለት ጦርነቱ ፋንዲሻ የበላ ሶፋ ላይ ተቀምጦ በቴሌቪዥን ቢያየው ደስተኛ ነው። የሚገርም ነገርም የለውም እንደዛ ቢያስባ። እዛ ኤርትራ ላይ ጦርነት ከሚሆን ግን ቁጭ ብሎ ሊመለከት ይችላል ብለን ልንገምት እንችላል። እዚሁ ካለቀ በፕሮክሲ ዋጋ ለማለት ነው። ቁጭ ብሎ ይመለከታል። ቁጭ ብሎ ይመለከታል ማለቴ ከተቻለ ፋኖም ቢሆን አሁን የፍነካች የትግራይም ቡድን ቢሆን መከላከያን እዚሁ ከወጠረለት ምን ይገደዋል። እንዲሁም እንዲወጥርለት ለማድረግ በጣም ስጋቱ ከመጣ ደግሞ እርዳታን ቢያደርግ የሚጠበቅ ነው። ፕሮክሲዋን እንደዛ ነው የሚደረገው። ፊት ለፊት አንተ ላይ ከሚመጣ በእጃ ዙር ሌላውን እያዋጋ መጀመሪያ አካባቢ እንዳልነው የትግራይ የተወሰነ ቡድን ከኤርትራ ጋር መስራት ጀምሯል ስንል ሻቢያ ያን ጊዜ እንዳልኩት ውጊያው ትግራይ ላይ ቢሆንለት ወደ ኤርትራ ቦታውን ይዞ ኤርትራ ድንበርን ይዞ ቁጭ ብሎ ይመለከታል። እየገፋበት ከመጣ ይረዳል፣ ወደ ቲፒኤልፍ ይረዳል። ወደሱ እየገፋበት ከሆነ አሁንም አማራንም የአማራን ታጣቂዎችንም ማይረዳበት ምክንያት የለውም። ፕሮክሲ ቢሆንለት ከሱ ቀለለለት ማለት ነው። ለምን ቢባል የኢትዮጵያ አቅምና የኤርትራ አቅም አንድ አይነት አይደለም። በሰው ኃይል በጣም ከፍተኛ ልዩነት አለ። በቴክኖሎጂ በተለይ የአየር ቴክኖሎጂ ከፍተኛ ልዩነት አለ። የጦር ብዛት እኩል ሊሆኑ ይችላሉ። አሁን ግን ፑል አለ ኢትዮጵያ ውስጥ በየትኛውም ጊዜ የምትመለምለው በጣም ሰፊ እንትናለ የሀገር ጉዳይ ከሆነ ደግሞ ሰው እንዳውም ሳይጠራም ይገባል። ብዙ ጊዜ አይተ ከሆነ የእርስ በርስ ውጊያ ነው አስቸጋሪ የሚሆነው እንጂ ኢትዮጵያን የተመለከተ ጉዳይ ሲሆን በፈቃደኝነት የሚገባ በጣም ብዙ ነው። ባድመ ላይ ተናል በጣም ብዙ ሺህ ያለቀበት ነው። ወጣቱ ሄዶ እየተመዘገበ ማለት ነው። ስለዚህ ኢትዮጵያ ሁል ጊዜ አታጣም ሰው በኤርትራ በኩል እንደዚህ አይነት ነገር የለም። የተወሰነ ሰራዊትን ያለው እሱን ይዞ ነው መቆየት ደግሞ ለረጅም ዘመን አይቻልም። በቴክኖሎጂም እንደዛው ነው። ስለዚህ አቅሙን ስለሚያቅ ሻቢያ በተቻለ መጠን የኢትዮጵያ ጦር እዚሁ ሀገር ውስጥ ቢዳከምለት ነው ይመርጠው። ይሄን ለማድረግ የትኛውንም ስልት ሊጠቀም ይችላል። ለዛ ነው ቀጥታ አሁን ወሎ ላይ በተፈጠረው ነገር የሻቢያ ንባብ ሻቢያ ጉዳዩን ያየበት ነገር መከላከያ ተደክሟል፣ ተበትኗል፣ ወደ እኔ እንዳይመጣ ደግሞ አማራና እንትን ይይዙልኝ ይችላሉ የሚል ንባብ ካነበበ እንዳሁም ትንኮሳው ሁሉ ሊፈጽም ይችላል የሚል አሳብ አለኝ። አሁን እንደ አዲስ ያዩት ሳብ ይሄ ከሆነ ግምገማው ምን ብሎ ሊያስብ ይችላል? እኔ ድሮንም ወይም አንታይ ድሮንም ታጠቂያለሁ በርካታ ዲሲፕሊን ያለው ሰራዊት ለረጅም ጊዜ አከማችቻ ያለው ልምድ አለው ጦርነት ምን መከላከያ ትንሽ አቅም ያለውን ከፍተኛ መሳሪያ ድሽቃ የሆነውን ፋኖ ጋር እንዲህ የሚገዳደረው ከሆነ እኔን አይችለኝም ብሎ ካሰበ አሁን ኦፖርቹኒቲውን ተጠቅሞ ሊጀምር ይችላል የሚል ሀሳብ ሁሉ ልናነሳ እንችላለን። ግን በተቻለ መጠን እዛው ያልቅለት የኢትዮጵያ ሜዳ ላይ ቢያልቅለት ትግራይ ሜዳ ላይ፣ አማራ ሜዳ ላይ ቢያልቅ ጦርነቱ ደግሞ ምንም ወጪ ሳያወጣ የጦርነቱ ወጪ ሳያወጣ ወይም ደግሞ ሎጂስቲክ ምናምን ድጋፍ ብቻ እያደረገ መሳሪያ ድጋፍ እያደረገ ሰው ሳያልቅበት ጦርነቱ ሳያወድማት ኤርትራንም ሆነ ክልሎቹንም ሆነ አስመራን ሳያወድም እዛው ካለቀለት እሰየው ነው። ማንኛውም የሚያስበው እንደዛ ነው ብዬ ነው ማስበው። ስለዚህ በዚህ ሁኔታ ሁን አንተ ባየው ካየ ነው ሻብያ ሁለት አይነት ስኬቶችን ሊያገኝ ይችላል ማለት ነው። አንደኛ ጦርነት ወደ ኤርትራ እንዳይገባ ማድረጉ፣ ሁለተኛ ደግሞ በተደጋጋሚ የሚነሳው የኢሳያስ ወይም የሻቢያ የረጅም ጊዜ እቅድ ነው የሚባለው ኢትዮጵያ በግጭት ውስጥ እንድትቆይ የማድረጉንም ነገር ቀውስ፣ የቀውስ እዛው ቀውስ ውስጥ እንድትቆይ ይፈልጋሉ የሚለውንም እቅዳቸውንም የሚያሳካ ሊሆን ይችላል። አንደኛው ትክክለኛ ነው። ሁለተኛው የሚመነጨው ኤርትራ ኢትዮጵያ ጠንክራ ከወጣች አንድ ጊዜ አንድ ስሟን አላስታውሰውም፣ ከኤርትራ የሻቢያ ተቃዋሚ ነች፣ የኢሳያስም ተቃዋሚ ነች። እንዳውም ኢሳያስ ወደ ኢትዮጵያ ሲመጡ ለምን ያ ሁሉ ህዝብ ሲደግፋቸው በጣም ነው የደነቀኝ። እኛ ላይ የተሳለቁት የኤርትራ ህዝብ ላይ ኢትዮጵያን የተሳለቁት የኤርትራ ህዝብ ላይ ነው። እንደዛ ጨካኝ የሆነ መሪ ዲክታተርሺፕ እንዴት ይቀበላሉ? ብላ ስታወራ ሰምቻታለሁ እሷ ስታወራ እንደሰማሁት ሳይኪ አለ የኤርትራውያን ጭንቅላ የሚሰባሰቡበት እንትን አለ። ኢትዮጵያ ጠንክራ ከወጣች ክሌም ታረጋለች፣ ድጋሚ ኤርትራን ያጣችውን እንትን ድጋሚ በኃይል ትይዛለች የሚል የናሽናሊዝም ስሜት አለ። እንደተረዳሁት ከሆነ ከራሳቸው አንደበትን የሰማሁት ይሄ በፊትም ጦርነት ላይ ከዛ በኋላም ኤርትራውያን ጭንቅላት ላይ ያለ ነው። ሁሉም ላይሆን ይችላል፣ ግን ማጆሪቲው እሷ እንዳለችው ከሆነ እንደዚህ ነው የሚታሰበው። ለዛ ነው ወደድ ሳይወዱም፣ በግድም ሳይወዱም የኢትዮጵያ ጉዳይ ሲነሳ የኢትዮጵያ ልትወር ነው ሲባል ይሰባሰባል። ተቃዋሚዎችም ምኖችን ማለት ነው። በዛ እይታ ማየት አለብን። የኢትዮጵያ እንድትዳግ ከምትፈልገው ኤርትራ እንደዛ ሆናባት እንዳትመጣ ነው መልሳ ወራ ክሌም እንዳታደርግ የቴሪተሪ የእኔ ነው በላክ እንዳታረግ የምዳታደረግ ውስጥ ምዳከም አለበት። አለበለዚያ መሆን ያለበት ምንድን ነው? በሻብያ ሀሳቤ ጥገኛ መሆን አለባት ኤርትራ ላይ። ለዛ ነው አፍና ምትይዛለች ያልኩት። ያንን መሬት አፍና በመያዝ በእሷ በኩል ከሆነ የሚገባው የሚወጣው ኢትዮጵያ ዲፔንድ ስለምታደረግ እሷ ላይ ፓርሻሊም፣ ቢሆን ሙሉ ለሙሉ ላይሆን ይችላል፣ ዲፔንድ ስለምታደረግ በዛ አንቃ ልትይዛት ትችላለች። እና ጠንክራ እንዳትወጣ የምትፈልግበት ምክንያት እሱን ነው። ድጋሚ ክሌም ያደርጋሉ ነው። ከዛ አንጻር ነው ማየት ያለብን። ሁለተኛው ፕሮክሲ ያልከው እሱ አሁን የጀመረ አይደለም። ኦነግ መጠለያው እዛ ነበረ፣ ግንቦት ሰባት እዛ ነበረ። ባለፈው ጊዜ ደምሂት ምናምን የሚባሉ የትግራይ እንትኖችንም እዛ ነበሩ። በጣም ብዙዎቹ እዛ ነው ከኢትዮጵያ መንግስት ጋር ተጣልተው የሚሄዱ መጠለያ የሚያደረጉት በአብዛኛው፣ እንዳውም ድሮ ሱዳን ምናምን ነበር። አሁን በአሁኑ ኤክስክሉሲቭሊ ኤርትራ ላይ ነው በአብዛኛው። እነ ሶማሊያ ምናምን ቀርተዋል። ድሮ ነበር የሚባለው። እና ፕሮክሲ ስትጠቀም ቆይቷል። አሁንም የማትጠቀምበት ምክንያት የለም። ይህንን ነገር የሚያወሳስበው ለኢትዮጵያ የሚያወሳስበው ከሀገር ውስጥ ወጥተን ኤርትራ እንግዲህ ይሄ አቋሟ ነው፣ ካል ፕሮክሲ ትጠቀማለች። ካል ኢትዮጵያ ጠንክራ ከወጣች ትወረኛለች ብላ ስለምታስብ እንድትዳከም ትፈልጋለች። ካል አሁን በቅርብ ጊዜ ደግሞ ለየት ያለ ነገር እየመጣ ነው። ድሮ ድሮ በዛው ኢትዮጵያ ምን ላይ መስራት እንዳለባት ለመናገር ስለፈለግኩ ነው። ድሮ ድሮ ምዕራባውያኑ ከኢትዮጵያ ኤርትራን በተመለከተ ከኢትዮጵያ ጎን ነው የሚሰሩት። የትራምፕ አስተዳደር ግን ለየት ያለ አቋም ነው ያለው። የኢትዮጵያ መንግስት ይህንን እንዴት እንደሚያው አላቅም። አብይና ኢሳያስ እንዲታረቁ ወይም የኤርትራና እንትን ራፕሮች ድጋሚ ግንኙነታቸውን እንዲያድሱ የተደረገው በትራምፕ ጊዜ ነው። ሳውዲ አረቢያና ዩኤኢ ራሳቸውን ተጫውተዋል ሚና ግን ትራምፕ ነው የማማቱን አምባሳደር የማማቱን ልኮ መጀመሪያ ኤርትራ ቀጥሎ ኢትዮጵያ መጥተው እንዲሻሻል ያደረገው ግንኙነቱ። የትራምፕ አስተዳደር በመጣ ቁጥር እንግዲህ ሁለተኛው ነው አሁን ሁለት ጊዜ እንዳየነው ከሆነ ከኤርትራ ጋር ግንኙነቱን ማሻሻል ይፈልጋል። ይህ አሁን ኢትዮጵያ ድሮ የምትመዛውን ካርድ አስቸጋሪ ያደረግባታል። አሁን በቅርብ እንዳየኸው ኦስማን ሳላ ሄደዋል እዛ ከፍተኛ የአፍሪካ ጉዳይ አማካሪ ጋር ተወያይተዋል። እንዳውም መወያየት አይደለም እንግዲህ ደረጃ አለው ስትወያይ። መጀመሪያ ግንኙነትን መጀመር፣ ከዛ እያሻሻሉ፣ ከዛ የኢኮኖሚ የምናምን ስምምነት ማድረግ እንደዚህ እያለ ነው የሚሄደው። ወዳጅ የሆንክ ስትሄድ ና መነጋገር ብቻ አይደለም እንደሚታየው ከወራት በኋላ መስኮችን ለይተው የሚተባበሩትን መስኮች ለይተው እንግዲህ ዋይት ሀውስ እንዳወጣው እንትን ነው ድጋሚ ይገናኛሉ። በተቃራኒው ሰውየው እዚህ የነበሩ ጊዜ አሁን ያልኳቸው ልዩ አማካሪ የአሜሪካ እዚህ የነበሩ ጊዜ ትዊተራቸው ላይ የለጠፉት ነገር ኢትዮጵያን ሸንቆጥ የሚያደርግ ነው። ጎረቤቶቿ ጋር የነበራትን ሚና የድሮ ሚና መልሳ እንድታገኝ አይነት ነው፣ ኖርማላይዝ እንድታርግ በዲፕሎማሲ አነጋገር። ይሄ የሰጠኝ ስሜት ምንድን ነው? ከኤርትራ ጋር ወዳጅነት ለመስረት እንትን እያሉ ነው። ኢትዮጵያን ደግሞ የመቆጣት አይነት ነገር፣ እንግሊዙም እንደዛ ነው ያደረጉት። ይሄ አሁን መንግስታችን ቆሞ የኢትዮጵያ መንግስት ቆሞ የሚፈትሽበት ከዲፕሎማሲ አንጻር ራሱን የሚፈትሽበት ጉዳይ ነው። ይህ እንዳለ ምዕራባውያኑ ለፑቲን ያላቸውን አመለካከት እየታወቀ ጠቅላይ ሚኒስትራችን ደግሞ እዛ ሄደዋል አሁን በቅርቡ ኢትዮጵያና ኤርትራን ማኔጅ ማድረግና ለአሜሪካውያኑ ከጀርባ ቻይናና ፑቲን አለች የሚለው ልዩ ለየት ያለ ነው አፕሮቻቸው አንድ ጊዜ ትዝ ይልህ እንደሆነ ጥቁር ናቸው። የኮንግረስ አባል ናቸው፣ ጥቁር አሜሪካዊ ናቸው። እዛ ሲናገሩ ሰምቻለሁ። ቻይና አቅፍ ውስጥ ልትገባ ነው ኢትዮጵያ እያሉ ከኛ ምልጣ። የእነሱ አመለካከታቸው እንደዚህ ነው። እና ይሄ የሉዓላዊነት የምናምን ጉዳይ ላንነጋገር እንችላለን፣ ግን የእነሱ አመለካከት እናንተ የፈለግከውን መምረጥ ምናምን ሳይሆን ወዳጅ ማድረግ ምናምን ሳይሆን ከቻይና ጋር እንትን ማለት የምዕራባውያን ጠላት መሆን ነው፣ ስትራቴጂክ ጠላት መሆን ነው። ከሩሲያ ጋር እንትን ማለት የእነሱ ጠላት መሆን ነው እና ወደዛም የምናደርገውን እርምጃ ቆም ብሎ መንግስት ማሰብ አለበት። ምን ተጨመረ? የውስጥ ችግር አለ። በፋኖ በኩል ያለ አለ። በኦላ በኩል ትንሽ እየበረደ መጥቷል። አሁን በኦሮሞ ሊብሬሽን አርሚ በእርግጥ በቅርቡ በምስራቅ በኩል ከፍቷል፣ አዲስ ግንባር የሚባል አለ እና ያለን እሱን። ግን የውስጥ ችግር እንዳለብን ከዛ ከጎረቤታችን ጋር እንደተፋጠጠን ምዕራቡ ያለንም እናጣ አይገባም። ሶስተኛ እንትን አሁን ለኤርትራ የሚያሳዩትና ለእኛ የሚያሳዩት እየተለያየ እየመጣ ነው። ለኢሳያስም በነገራችን ላይ ይመቸዋል የትራምፕ አስተዳደር፣ ምክንያቱም ዲሞክራቶች ሰብአዊ መብት ምናምን ላይ ያተኩራሉ። እነዚህ ጉዳያቸው አይደለም። ኢሳያስ ትራምፕ ከኢሳያስ ጋር ወዳጅ የሆነው ዩኤኢ እንትንን እየደበደበች ነው። እዚህ ምንድነው የዩኤኢ ሳውዲ መራሹ ኃይል የመንን እየደበደበ ኢሳያስ እዛ ቤት ሰጥቶ ከዛ እየተነሱ እየደበደቡ ነው። ጉዳያቸው አይደለም፣ ብዙም ሰብአዊ መብት ምናምን ይባል የመን ህጻናት እዛ እየረገፉ ነው እንትን እያለ ያሉት። እና ይሄንን ጠንቅቆ ማንበብና ጊዜውን ማንበብና በነሱ በኩል ያለውንም ድጋፍ ማጣት አያስፈልግም። ከዛ ምን ይደረግ ከተባለ በእኔ አይነት በእኔ እምነት ሁልጊዜ የምለው ነው። አቀራረቡ ይለያያል እንጂ የውስጡ የውስጡ ችግር መፈታት አለበት አሁን ቅድም ያነሳው አንተ አለ፣ ወሎ ላይ ጦርነት ተደርጓል፣ ከዛ ድሮን ጥቃት ተደርጓል። በዚህም በኩል ካዥዋሊቲ ይጠቀሳል፣ በዛም በኩል ይጠቀሳል። ብዙ ናቸው። ገና ጠርቶ ይወጣል መረጃ። ሳስብ የነበረው ምንድን ነው የወታደራዊ አማራጭ አንድ ነገር ነው። ጎሬላ ፋይቲንግን ወይም ሽምቅ ውጊያን መሪዎችን ሊገድል ይችላል ካምፕ ካለ ማሰልጠኛ ካምፕ ልትመታ ትችላለህ። ግን በዓለም ላይ በዓለም ታሪክ ጎሪላ ፋይቲንግ ፋይተርስ በድሮን በአየር ድብደባ ጦርነት አልቋያቅም። በጎሪላ ፋይቲንግ ላይ የማንኛውም ዓለም ታሪክ ብታይ እንደዛ ነው አልቋያቅም። አንደኛ ግራውንድ ትሩፕ መንቀሳቀስ ያስፈልጋል። በአየር ደብድቦ መሬቱን መያዝ ያስፈልጋል። መሬቱን ከመያዝ ውጪ ጎሪላ ፋይተርስ፣ ሽምቅ ተዋጊዎች የሚጠቀሙት ስልት አሁን አሁን ለድሮን ለአየር ማይመችል አዳፍተ ያደርጋሉ። አንደኛ አጥቅቶ መሸሽ ነው። በማሳ አይንቀሳቀሱም፣ ተበትነው ነው የሚንቀሳቀሱት። እያንዳንዱን ሰው በድሮን አትመታም። ተበትነው የሚንቀሳቀሱት አንድ ቦታ ይመጡና አጥቅተው እዛ አይቆዩም። ለመምታት አይመችም። ህብረተሰብ ውስጥ ይቀላቀላሉ፣ ይንግላይ ያደርጋሉ። ከዛ በኋላ መንግስት ሲመጣ ይሰማል በኢንቴሌጀንሶች። ሆስፒታሎች ናቸው፣ ትምህርት ቤት ውስጥ ናቸው፣ ገበያ ውስጥ ተጠቀላቅለዋል ምናምን የሚባል ሲሰማ ገበያ ላይ ይጠላል ቦምብ ጤና ጣቢያ ቢቢሲ እንዳወጣው ጤና ጣቢያ ላይ ይጥላል። የዚህን ጊዜ አብሮ ጭዳ ይሆናል ህብረተሰብ። ያ አብሮ የሚገደል ሰው ለመመልመል ለነዚህ ጎሬላ ፋይቶች ቀላል ነው፣ ቤተሰቡን ለመመልመል። ምንም ሳያደርግ የተመታ ሰው ስለሆነ ቡስት እያደረጋቸው እያጠናከረ ነው የሚመጣው። ምን ለማለት ይሄ ከትግራይ ጦርነት ይለያል። የትግራይ ጦርነት ሴሚኮንቬንሽናል ወይም ደግሞ ኮንቬንሽናል ማለት ይችላል። መሳሪያ ተቀብለዋል ትልቅ መሳሪያ ታንክ ምን ምን ያለው፣ ስለዚህ የሽምቅ ውጊያ ሳይሆን ሙሉ መደበኛ ጦርነት ነው ያደረጉት። ከመንግስት ጋር መደበኛ ጦርነት ስታደርግ፣ ኮንቮዮችን ትመታለህ። ቀላል ነው በባስ በጣም ብዙ ሰው ማስ ስለሚንቀሳቀስ ትመታለህ። መሪዎቹ የሚሰበሰብ ኮማንድ ሴንተር ይታወቃል። በስለላ ካወቀው ትቃኝና ኮማንድ ሴንተሩን ትመታለህ። ስለዚህ ሴንተር ኦፍ ግራቪቲ ያለው እንደ እንትን ጎሬላ ፋይቲንግ ሴንተር ኦፍ ግራቪቲ የለም፣ መሰብሰቢያ የለውም። ዲስፐርስ ነው የሚያደርጉት ያስቸግራል። ምን ለማለት ነው የፈለግኩት? በእኔ እምነት የወታደራዊ ሳይንስ አዋቂ አይደለሁም፣ ማነበውን ማውቀውን ነው የምናገረው። እንደኔ አረዳድ የቲፒኤልኤፍ ስልት ኦላና እንትና ላይ የሚሰራ አይመስለኝም፣ ፋኖ ላይ። ስለዚህ ምን ማድረግ ነው የሚሻለው? ፖለቲካል ሶሉሽን መፈለግ ነው የሚሻለው ከዚህ ጋር ዲያሎግ ማድረግ፣ ቲፒኤልኤፍ ላይ ሰርቷል። የውጊያው ስልት ይፈቅድ ስለነበረ ጀትም ብትጠቀም ጀት ውድ ነው፣ በድሮን ግን ብትጠቀም ይሰራል። የኮንቬንሽናል ዋር እሱን ስለሚፈቅድ እነዚህ ላይ አይሰራም። እንዳውም ቅድም እንዳልኩ ግሪቫንስ፣ ህዝብ በተደበደበ ቁጥር እየተበሳጨ ብሶት እየያዘ እነዛ ቡስት እያደረጉ የሚደብቃቸው እየጨመረ እንትኖች ሽምቅ ተዋጊዎቹ እየጨመረ እየጠናከሩ ነው የሚመጡት። ይሄ ቅድም እንዳልኩት የወታደራዊ እንትን ባልሆንም ከአፍጋኒስታን የነበሩ ካምቦዲያ የነበሩ ሌሎች ሀገሮች ብዙ ሀገሮች የነበሩ ቪየትናም ድሮ የተመሰከረ ነው፣ የታወቀ ነገር ነው። ስለዚህ ኮምፕሬንሲቭኮምፕሬሄንሲቭ ስትራቴጂ ነው የሚያስፈልገው፣ እንትን ሳይሆን ድሮ መደብደብ ብቻ ሳይሆን ሶሉሽን እንስጠ ውስጥ ፖለቲካዊ ሶሉሽን ብሎ ከፋኖ ከኦላጋ መሬት ላይ ተቀምጦ አየን እኮ ከኦላጋ ንግግር ሲደረግ፣ ጦርነት ቀንሶ፣ አልቫይዘቡ ንግግር ከተደረገ በኋላ ነው የቀነሰው። ግባና የአክሌድን ወይም ኢትዮጵያ ኦብዘርቫቶሪ እንትኑ ነው ዳታውን ብታየው የድሮን ጥቃት የውጊያ ፊት ለፊት ተገናኝተው የወጉበት የተዋጉበት በጣም ነው የቀነሰው። ኦሮሚያ ላይ አማራ ላይ ደግሞ ኢንቴንሲፋይ ነው ያደርገው እየጨመረ ነው የመጣው። ስለዚህ ዲያሎግ ወደዛ የሚወስድ ከሆነ ንግግር፣ ጦርነት የሚቀንስ ከሆነ ይሄኛውን ስትራቴጂ ደግሞ መጠቀም፣ ንግግር ማድረግ፣ ሶሉሽን መስጠት። ይሄ ከምን አንጻር ነው? አንድ ኢትዮጵያን ጠንክራ እንድትወጣ ያደርጋል። ሁለት ቅድም ያልነውን ፕሮክሲ የምንለውን በኤርትራ በኩል የሚመጣው እንትን እጅ የሚገባውን ከትግራይም ጋር እንደዚሁ ነው። እጅ የሚፈተፍተውን እጅ እንዳይፈተፍት ታደርገዋለህ፣ ሶሉሽን ከሰጠህ እዚህ ውስጥ። በዚህ መልኩ ነው ኤርትራን መገዳደር፣ አሁን ያለችውን የያዘችውን አቋም እሷ ቀረብ ቀረብ ማለት ከእነ አሜሪካ ጋር፣ እኛ ሸሸት ሸሸት ማለት ያንንም የምንቀለብሰው በዚህ መልኩ ነው። ለምን ለምን ብትለኝ፣ አብይ ላይ ከሚነሳባቸው ነገሮች አንዱ ይሄ ከውጭ አምነስቲ አለ፣ ሁማን ራይቶች አለ። እነዚህ ያወጣሉ ዘገባ፣ ሪፖርት ያወጣሉ። ሪፖርቱ ግብዓት ነው ለአሜሪካ ፖሊሲ ሜከርስ በአብዛኛው ይጠቀሙበታል ከዛ የነሱና አማራ ክልል ይሄን ያህል መንግስት ድሮን ደብድቦ ሰላማዊ ሰው ገድሏል፣ አራመቶ ምናምን። ስለዚህ ጫና ይመጣል። ከጫናም ነው ምትድ ነው። ኦሮሚያ ክልል እንደዚህ መንግስት እንትን ብሏል፣ ጫና ይመጣል። ጫናው እየገፋ እየገፋ ሲሄድ አንተ ራቅ ራቅ ራቅ እያደረጉ የማይደበድብ ሀገር እየመረጡ ይሄዳሉ። በድሮና ብቱ የማይደበድብ ያስራል፣ ይገርፋል፣ ግን እየተነሳ አይደበድብምና እየመረጡ ይሄዳሉ። ይሄንን ለማስወገድ የውስጥ ንግግር፣ የውስጥን ችግር መፍታት ተቀዳሚው ተግባር ነው ብየ እላለሁኝ እንጂ በአየር ድብደባ ያለቀ የተበተነም የለም ያለቀም፣ የጎሬላ ፋይቲንግ የለም። ለመንግስት ልል የምፈልገው ማስተራረፍ የምፈልገው ነው። እንግዲህ በጣም ጥሩ የአዲስ ዓመት በዓል ሲከበር ባለፈው ከሳምንታት በፊት ማለት ፊልድ ማርሻሉ ያስተላለፉት ነበር። በዚህ ውስጥ በዚህ አመት የውስጥ ግጭቶችን ለመፍታት የምንሰራበት አመት ነው። እስከ ዛሬም እንዳይሳካ ያደረገው ከእነዚህ ኃይሎች ጀርባ ያለው የውጭ ኃይሎች እጅ ነው። እሱ እጅ ደግሞ ይቆረጣል የሚል አስተያየት ሰጥተው ነበር። የሰሞነኛውን የወሎ አካባቢ በወሎ ቀጠና እየተደረገ ያለውን ውጊያ ተንተረሰን እንግዲህ እዚያ አካባቢ እየተነሱ ያሉ ክሶች በተለይ ሻቢያ ነዋት ከፋኖ ጋር አብረው በውጊያው ተሳትፏል መባላቸውን ተከትለን እንግዲህ የኤርትራን የጦር ዕቅድ እንደዚሁም ደግሞ ዲፕሎማሲያዊ ሩጫዋንም ተመልክተናል። በተለይ ከአሜሪካ ጋር አሁን ላይ እየተቀራረበች መምጣቷን ኢትዮጵያ ደግሞ ፊቷን ወደ ራሽያ ዘንበል ለማድረጓን በተመለከተ እንግዲህ ያለውን የኃይል አሰላለፍ እንግዲህ በሚገባ መልኩ ያስቀመጥከው ይመስለኛል። እንግዲህ አሚጎ የዛሬውን እዚህ ላይ መቋጨት እንችላለን። የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው የአንድ አፍታ ትንታኔ ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ